ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የመድያም ቅመሞች እንደት ናችሁ? ልኝ ሰላም ብያችኋለሁ። እስኪ ትንሽ ስንኝ ላካፍላችሁ እንሻአላ። አሉኝ ትዝታዎች ይላል። አሉኝ አሉኝ ትዝታዎች እንዲህ ነው ተብሎ የማይተነፈስ ቃሉ ወጥቶ ተነግሮ ከጆሮ የማይደርስ ወይ ወይ በብዕር ቀለም ወረቀት ላይ ሳይፈስ እንዲሁ ግን ብቻ ከኔ ጋር የሚኖሩ በሄርኩበት ሁሉ አብረው የሚሄዱ በሄርኩበት ሁሉ አብረው የሚኖሩ ትራስ ላይ ትራስ ላይ ትራስ ላይ ከትቤ ሁሌ የማነባቸው አሉኝ ትዝታዎች በንባ የጻፍኳቸው አሉኝ ትዝታዎች በንባ የጻፍኳቸው። አሉኝ ትዝታዎች ሁሌም ማረሳቸው። ልጽፍም ልጽፍም ብሞክር የማልጨርሳቸው። ልናገር ብሞክር ቃላት አይገልጻቸው። ልረሳም ብሞክር ሁሌም ማረሳቸው። በልቤ ማህተም አስፍሬ ይዣቸው፣ ይኸው ኖራለሁ አቅፌ ይዣቸው። አሉኝ ትዝታዎች ሁሌም ማረሳቸው።